ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንት ነው ያለ እየተሰደደው፣ እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየሁ። ከአያቴ ጋር እየኖርኩ እየኖርኩ እያለ ስምንት አመት ሲሞ ላይ ትንሽ እሷንም ይቸግራታል። እባካችሁ ልጅትን እና ፈልጉልኝ ምናምን ትላቸዋል። ይሄ እሷ ማለት ነው አያቴ አሉ። በስምንት አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው የአንድ ሴትና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆቹን ነው ማለት ነው ካልሲ ያጥባለሁ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትየዋ ኢቨን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ አመት ምናምን ሲመጣ እኔ ደግሞ ሰቱያ ከምትለብሰው ልብስ ትቀድና ጣጣጣፋጥነት እየነበርኩ እንትን ብላ በመኪና እንኳን አይተሰፋም እቤት ነበር በመርፌ የተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም እቶ ወርቁ እየወደቀውን ልጆች ተጠቅሞ የጨረሱትን እሱን ስጎትት ምን ስል የበዓልም እንደዚያው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩ እስከ ስምንት ደረ እስከ ስምንተኛ ክፍል በኋላ የሆነ ስራ ምቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ለዲቱ ሙሉ ስሰራ አንተደላለሁ አልተኛም ነበር ያረሳት ነበር ከዚያ ዩኒቨርስቲ ኢንተራስፖርት ማዘር ትሬዛ ማለት ነው ለልጁም ሆነ ለእኔ የህክምና ወጪዎችን የሆነ ቦታ ላይ ትላቅ አሊመንት አይደለም አድርሶ የሚመልሰኝ ነው። አመቱ ሙሉ የሚዘልቅ ማለት ነው። ጓደኞቹ በብሌን በዋደኞቹ በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተብሎ ስት መቶ ሆኖ ካልሆ የተደረጉ የተሰጠኝ ነበር። ስንት ነበር? ትራንስፖርት መቶ አምሳ ብር ነበር። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ ምንቀባዋለ የተፈጥሮ ጉዳይ አለ። ለዚህ ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ጓደኞቼ የተሻለ ህይወት ነበር እንትን የሚሉ የባለሀብት ልጆች አሉ። እነሱ ነበረ የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢብን ወደ ስራሱ የሚገዙልኝ ነበሩ ጓደኞቻ ነበር ከጎን ያሉት ማለት ነው። ከዛ በኋላ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ ሶስት ሰዓት ላይ ልክ ከላይ ወረ ሶስት ሰዓት ዘጋብኝና መመለስ አልፈልግ እንዴ ወጣሁኝ ወጣሁኝና የሆነ የሚሮራጠ ይሮራጣሉ ማለት ነው። ሰዎች ስንሄድ በቃ በቃራ እንደዚህ ተኩሶ የተነሳ ማለም ትሄዳላችሁ። በቃ በዚህ ሄዱ ነው በዚህና አንተም በሉ እዚያ ጋ ግቡ ነው ምናምን ሲሉን እኛ በሰዓቱ ተኛን። ተቆርቁ ነው ነው መሰለኝ እኛ እንደዚህ ለማትረፍ ነው ብለን ተንደርደረ እራሳቸው መኪና ገባ የእነሱ መኪናም እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ክፍት ነው ከኋላ። አንድ አመት ከስድስት ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከስድስት ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው፣ ትታጠቃላችሁ፣ አለበለዚያ ያሰብነዋል፣ እሱን እንሰራለን አብረን ምና ይሆናል እያሉ። የት ነበር ስ የምታድሩት? እዚህ ውጭ ላይ ነው ብዙ ጊዜ ዛፍ ነበር እንዲተከልል እንትንመላ ነበር እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅነመቀዝም ልንሰናክ ነበር። ምን ነው ከአንድ አመት ከስድስት ወር በኋላ ምንድ ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን እናውልቀው፣ ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ፣ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎድላት ምንድን፣ አማራጭ የለበስኩትን ልብስ አውልቄ የእሷን ነገሮቿን አስሬ ነቅፋ እየጎተትኩ ጀመር የጀመርኩ እንዳላዝላት አልችላትም። ከዚያ አብረን ነው እኮ የምንሄደው። አንቺን እኮ ትችያለሽ፣ ድምፅ ስጥለኝ። እንዲሁ ሆነን ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግንያቱ ማንም ቢሆን እንደዚህ ደሜ እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩ ልል በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆ በጣም ከፋኝ። በቃ ጨወሌውምለ ነገ ነገ ወዲያ እንዴት ነው የምሆነው? ምንድን ነው ማድረግ ስምችለው በምን አይነት መልኩ ነው ህይወቴንስ ማጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? በቃ እንደው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳርን የሆንኩት? ጎዳና ነው ወድቄ፣ በቃ እኔ

አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አይደሉም። ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ሳዳሪ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም። ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት የአንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታየው ምን ይሰማሻል? ይከፈኛል፣ በጣም ምክንያቱም እሱ ባይኖር ይህን ያህል እንትን አደለም ነበር ማለት ነው። ልጅ ነው የሆነ፣ በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነሩ። ካልሆነ ደግሞ እንዴት ነው የማደርገው? ልጁን ሁለቴ ነው ሶስት ጊዜ ጥዬ ሁሉ ውጭ ላይ እማ ያለ ወደ ላይ ይመጣል እና ፈሩን በበላሁት፣ በቃ አብረን እንሞታታለን። በየሉሽ እንደገና ራሴን ጠይቄ ይቅርታ ጠይቄ እንደ ትልቅ ሰው ጥያቄ እና መልስ በራሴ እየተ ተመለሰ እንደዚህ ማ ከሆነሽ ነን በየሉሽ፣ ከፍ አድርጌ እሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ፣ ያውቃሉ፣ ግን አልቀበልም። ያላም አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድም በጤንነቴን የሚከታተለኝ የሚከታተለኝና በቃ ትምህርቴን ነው የማማር የምፈልገው ወደፊት የተሻለ ሕይወት ማኖር፣ እፈልጋለሁ ልዘንድ በጎን እና አይኑን እያየሁ የተጫወቱ አብሬ እንደናት እንደአባት እንደት እንደወንድም ከጎን ይሁንልኝ። ስማር ወይ ጣፍ ተሻለ ህይወት እንድደርስ ነው መፈልገው። ዛሬ ወደ አዲስ መራፍ ስጦታዎች ስጦታዎችኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻችን በቀር ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ኪራይ ድጋፍ ነው። የቤት ቴሌቪዥን ይህንን ስለሚያምን ደግሞ የአንድ ዓመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የአንድ ዓመት የቤት ኪራይ ይሸፈንልሻል። ሌላ እንግዲህ እኔም በጣም ተርቤ ያለው ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም፣ ጡቴ ይበላሻል። እውነት ነው። እናት ስንሆን ደግሞ የበላ ነው ሁሉ ደግሞ ወደ ልጃችን ነውና መብላት፣ ራስን መጠበቅ። ራብ መጥፎ ሆኖ ይባላል። እውነት መጥፎ ሆኖ በጣም ስለዚህ የስድስት ወር አስቤዛ ደግሞ ኢቢኤስ ይሸፍንልሻል። ከቤት ኪራይ እና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጃለሽ። መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው፣ ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ፣ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉንም ነገር ለማድረግ ጤናው ነው ቅድሚያው ነገር እና ብርቱካን የልብ ኬዝም አለባት እንዲሁም ልጇም እንደዚሁ ሕክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉ እና የሕክምና ድጋፍ ያስፈልጋታል። በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነው እና በዚህ ላይ ደግሞ ድጋፋቸሁን እንድታደርጉ እንላለን። እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያ